እስራኤል የምትጸጸጥበትን የአጸፋ ምላሽ እናደርጋለን ያለችው ኢራን ጥቃቱን ተከትሎ ሰባሪና አስጨናቂ የበቀል እርምጃ ስትል የጠራችውንና በመቶዎች የሚቆጠሩ የባልስቲክ ሚሳይሎችን በመተኮስ እስራኤል ላይ እሳት አዝንባለች። የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ኢራናውያንና መሪዎቻቸው ዝም አይሉም በማለት የምንወስደው እርምጃ ጠላት ለወሰደው የጅል ተግባር የሚያጸጽተው ይሆናል ሲሉም ኢራን የአጸፋ እርምጃ እንደምትወስድና የዚህ ታሪክ መጨረሻ በኢራናውያን እጅ ይጻፋል ሲሉ የሪፐብሊኳ ከፍተኛ መሪም አያቶላ ካሚኒም ጠንከር ያለ መልእክት አስተላልፈዋል። አያቶላው እስራኤል ወታደራዊና የኒውክሌር ተቋማትንና ሳይንቲስቶቻችን ኢላማ ያደረገ ጥቃት ፈጽማለች። በጥቃቱ መሐመድ ባህሪና ሁሴን ሳላሚ የእስራኤቱ ጠቅላይ አዛዥና የሪፐብሊኩ ጋርድ ኮማንደርን ጨምሮ ስድስት ሳይንቲስቶች በአጠቃላይ ዘጠኝ ውድ ህይወት ቀጥፋለች። ይህን በማድረጓ እስራኤል አስከፊ የሆነው እጣ ፈንታዋን ጽፋለች። ይህንንም በሚገባ ታገኘዋለች። ኢራን እስራኤል ከዚህ በፊት አይታው ማታውቀው መልኩ አጸፋዊ ጥቃት ይጠብቃታል ነበር ያሉት። ይህን ጥቃት ተከትሎ የኢራን መንግስትም በመጀመሪያ በተለያዩ ዙሮች ከድሮኖች በተጨማሪ በርካታ ባልስቲክ ሚሳይሎችን ቴላቪቭ፣ ሃይፋ፣ ወታደራዊ ካምፖች እናም ስትራቴጂካዊ ተቋማት ላይ ትኩረት አድርጎ እርምጃ ወስዷል። በእስራኤል ላይ የተወሰደው ይኸው የድሮንና የባልስቲክ ሚሳይል ጥቃት ትሩ ፕሮሚስሪ ሲል የጠራው የኢራን አብዮታዊ ዘብ ትናንት ማምሻውን ብቻ በሁለት ዙር ከሁለት መቶ በላይ ሚሳይሎችን በመተኮስ በቴላቪቭ በአስራ አንድ ቦታዎች ላይ የ የሚሳኤል ጥቃት ፈጽሟል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።